ነትም ብሩክ ያለ ሀይሚ ሀይሚ ያለ ብሩክ ቤት የሚገጥም ዘፈን ወጣላቸው። የምር የጨረቃ ፋሚሊዎች ይገባቸዋል እንዴ። አብረሃት ትሆን ብቻ ይሻልሃል። ምንም ቢሆን ምን ያገር ልጅ የማር ልጅ ነው። አብረሃት ብትሆን ይሻልሃል። ብሩክ ያለ ሃይሚ ሃይሚ ያለ ብሩክ የማይሆን ነገር ነው። እውነትም በዘንድሮ ዘመን ወንዱም እንደተልባ ሽፍር ስፍር ገንዘብ ፈልጎ የምንሸራሸር ሸርተት እሚል ነው ብሩኬና ሃይሚ ግን ሴቱም ደግሞ ገንዘብ አይቶ ወንድ ልጅ ይሄ ነገር አለውና እንዴት ላጥምደው፣ እንዴት በምን አይነት መልኩ ካረገዝኩለት ወይም ደግሞ በምን አይነት ፍቅር ልጣምልለውና ያለውን ገንዘብ ልቀማው የሚል ሰው ነው፣ አሁን በዚህ ሰዓት ያለው ማለት ነው። እና ሀይሚና ብሩኬ ላይ ስታስቧቸው እውነትም እንኳንም ተፋቀሩ እውነትም እንኳንም ተጋቡ። ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዲናንቹ አለው። እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በጣም አድርጌ ነው አመሰግነው። ቻናሌን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁልኝ ነው። እንዲሁም ኮመንት ስር ደስ ደስ የሚል ነገር የሚያስለቅስ የሚያስለቅስ ከሆን እየጻፋችሁልኝ ነው። ማርያምን በጣም ደስ ይላል። ብቻ አላቅም እንዴ የብሩክና የሃይሚ ሰላም በቃ ለእኛም እንደዚህ ነው። እንዲደስታው ደስታው ብዬ በጣም እንጃ ነገርም ያለው የልባችሁን መሻት፣ ሁላችሁም የስደት እህቶቼ የልባችሁን መሻት ፈጣሪ ባላሰበው መንገድ ከሰው ቤት አውጥቶ የራሳችንን የሆነ ነገር እግዚአብሔር ይስጠን። እንግዲህ እጸልላችኋለሁ። እናንተ ለእኔ ጸሎት እንዳረጋችሁልኝ፣ ማርያምን አገርሽ ገብተሽ ከወንድሞችሽ ከቤተሰቦችሽ ጋር ተደስተሽ ልሽ ብላቸው። የጻፋችሁልኝ ኮመንት አለ ማርያምን፣ ሳነበው አልቅሻል አልቅሻለሁ። እግዚአብሔር አሁን ራሱ እንትኑ ስሜትን ሳስበው ምን ያክል በቃ ማለት የሰው ደስታ የሚያስደስተው ሰው እንዴት አለ ብዬ በቃ የሆነ እንባ ተናነቀኝ። ማርያምን ፈልጌ አይደለም በቃ ገረመኝ፣ አገላለጻቸው ምናምን በቃ እዚህ ስዬ አንቺም የዋህ ልጅ ነሽ እና ፈጣሪ ብሎ ከወንድሞችሽ ከቤተሰቦችሽ ጋር ተደስተሽ ምናየሽ ያድርገን በሰላም ሀገርሽ ግቢ፣ እንደዚህ ብሎ ነው የጻፉልኝ። ትናንትና እንትን ብዬ ማለት ነው የሃይሚ ምግብ አማረኝኛ ጋር አይኖ የጠፋ ክብዝ ና ያለው ምናምን ብዬ አንድ እህቴም እንደዚሁ እኔ ጋር መሰፈር በፊት ቅርብ ነበርኩኝ። ብሬን ልጨርስ ነበር። ምን አባቱ ለበላ ነው ነገርማ፣ እሬት አባቱ ሰው እንረዳ የለ እንዴ? ለቤተሰብ ስንትና ስንት ብር እናወጣ የለ እንዴ? ወደ ንሳ ስናወጣው ምንም አይመስለንም። እዚያ ሀገር ሆነን ግን ካርድ ራሱ ገዝተን ስንሞላ እንዴት እንደምንቆጥብ እግዚአብሔር ነው የምላቸው። ለራሳችሁ እኮ አታወጡም። ልብስ ለራሱ እዚህ ሀገር ያው፣ በተለይ ሴት ምናምን ያለበት ቤት ቶሎ ቶሎ ሴል ላይ ስለሚገዙ ሳይለብሱ ሳይለብሱ ነው የሚጥሉት። እዚህ ሀገር ማለት ነው። እኔ አሁን እኔ ገዝቼ አላውቅም። ልጆቹ ቶሎ ይጠልባሉ። ሲጠባቸውም ለኔ ይሰጡኛል። የሆነ ነገርም በቃ ካላማራቸውም ጠልበውት ይሰጡኛል። ከዛ እኔ ደግሞ የሰጡኝን እነሱ ወደ ሀገር ቤት ይዤ ገባል ምናምን እኔ አላስቀምጥም። ወደ እዛው ልብስ አድርጌ እንትን ነው የምለው። ሀገርሽ ገብተሽ አታስቀምጭም፣ እንዲ ሀገርሽ ልትወስጂው ይሉኛል ማለት ነው። ኧረ ወደዛ ሰው የሰጠኝን ስራም አጠፋብኝ፣ አላስቀምጥም እኔ። እዛው እዛ ላይ ነው የምለብሰው ማለት ነው እና ቤተሰቦች ምን ልላችሁ ፈልጌ ነው፣ ትናንትና ሀይሚ በሰራችሁ ምግብ እንግዲህ እኔ አማረኝ ብዬ የተወሰናቸው እህቶችም የሆነ በዚህ በክብዝ እንደምትሰቃዩ ነግራችሁኛል። አንዳንድ ነገርም ጽፋችሁልኛል። እንግዲህ እግዚአብሔር አንድ ቀን ይክሰናል። ተስፋ አለ፣ ተስፋ ትቁረጡ እሺ እህቶች። ሁሉም ነገር ለበጎ ነው። ብሩኬ እንዳለው እዚህ ሀገር ስትመጡ አላማና ኢላማ ስላላችሁ ነው። እሱን ነገር አስታሳካላችሁ ሁሌም በዓል ነው ይላል። በዓል በመጣ ቁጥር ተስፋ እንዳንቆርጥ ይነግረናል፣ ያስታውሰናል፣ ሁል ጊዜ ያጽናናናል። ብሩክ ማለት ነው በዓል ሲመጣ እንደዚህ እስከሚያወራ ድረስ አፉን የምጠብቀው ነገር እኔ በዓል ሲመጣ በዓል ደረሰ ሲባል ብሩክ እንዲህ እስከሚያወራ ድረስ አፉን አፉን ነው የምጠብቀው። እግዚአብሔር የሆነ በቃ እርካታ ይሰማቸዋል፣ ያጽናናቸዋል ነገር እና ያ ነገር ትዝ አለኝ እና ብቻ ለማንኛውም አይዟችሁ ለማለት እናንተን ለማመስገን የመጣው ዛሬ እህቶቼ እንጃ ቅን ቅን ማለት ቅን ስላችሁ ደግሞ ከቡርኬ ኮፒ አድርገሽ ነው እንዳትሉኝ። መልካም መልካም የሆናችሁ እህቶች አላችሁ። ማርያምን እኔ አሁን ለኒ ይሄን ድዝ ያውርቼ ስለ ነሃኒ ያውርቼ ያን ያክል ምስጋና፣ በርግጥ ምስጋና እኮ አይከፈልበትም። ማለት መልካምነት ለራስ ነው፣ መመኘትም ለራስ ነው። ቀላል ነው። ግን ደግሞ ከልባቸው አወጣታችሁ ለእኔ ይገባታል ብላችሁ ይህን ስታደረጉልኝ እኔ እንጃ፣ እኔ የሆነ እምባን የተናነቀኝ እግዚአብሔርን በቃ እንጃ፣ ደግሞ የምመኘውና ማስበው ነገር ስለሆነ በቃ እኔ ከዚህ ሄጄ ቤተሰቦቼ ጋር ተገናኘቼ ከወንድሞቼ ምናምን፣ በቃ እንደዛ ነው ማስበው። ያንን ነገር ስለነገራችሁ ነው መሰለኝ ስሜታዊ ያደረገኝ ጊዜ። አሁን እራሱ አወራ ይመጣብኛል ማለት ነው። እና ብቻ እንጃ፣ ብቻ ትለያላችሁ ሁልጊዜም ሳንከፋፋ ሳንጣላ፣ ያስከፋችሁም አሁን ላይ የተመለሳችሁ ብዙ ነገር እየጻፋችሁልኝ ነው። እኔ ግን በሰዓቱ ያኔ ሰው ሰው ስትሆኑ አንዳንድ ነገር ተናዳችሁ ሚዲያ ላይ ስትሆኑ ብዙ ነገር ታወራላችሁ። ሰው ያ ደግሞ ያስቀየማችሁ ልጆች አሁን መታችሁ አሁን እንዲሆነሻል እንደዚህ ሆነሻል የምትሉኝ ሰዎች አመሰግናለሁ። በጣም በእኔ የተከፋችሁብኝ በጣም ይቅርታ ጠይቃለሁ። ይህን ያልባችሁን የምሰብረው ከሆነ ከዚህ በኋላ ቢያንስ ብሩኪንሃይሙ ሲጣሉ ቪዲዮ ላለመስራት እሞክራለሁ። የሚያስከፋችሁ ከሆነ ግን እኔ በሰዓቱ ትክክል የሆነውን ነገር ነው እኔ የምናገረው ማለት ነው፣ መሆን ያለበትን ነገር ነው የምናገረው። እንደ ሰው ደግሞ እንደዚህ ወጣ ብዬ የሆነ እኔ ብልግና ነገር ተናግሬ ቆሻሻ ነገር ምናምን እነሱን የሚያወርድ ነገር ተናግሬ አላውቅም። ለምን ስለምወዳቸው ብቻ ማለት ነው እና እኔ ልናገርም አልፈልግምም። እንደሰው ፎቶ ዘቅዝቄ እንደሰው ፎቶ የሆነ ነገር አድርጌ ሰርች አላቅም፣ ግን በሰሩት ቪዲዮ ላይ ይሄ ነገር እኮ ባይደረግ። ብዙ ጊዜ ደግሞ የገባኝን አይዲያ ቪዲዮን አይታችሁ አንዳንዴ የሚመጣላችሁ ነገር አለ። ያንን ነገር ስናገር ማታ ቪዲዮ ሲሰሩት ትክክል ይሆናል እና በዛ ምክንያት ለምን እንዲህ ተያለሽ ለምን ትናገር ያለ ብዙም ትናደዷላችሁ። ብሩኬን ደግሞ እኔ ስለሚሰራው ነገር የሚያደርጋቸው ነገሮች ስለሚያስደስቱኝ ነው። እኔ ማውራው ስለ ሱ ያ ስላችሁ ደግሞ ስለ ሀይሚ የሚያስደስተኝ ነገር የለም ማለት አይደለም። ስለ እሷም እናገራለሁ። ግን ብዙ ደስ ማይላችሁ ሰዎች ስላላችሁ እኔ ምንም ተኬር አላደርግምና በዚህ አጋጣሚ አሁን ላይ እየመጣችሁ ጥሩ ጥሩ ነገር እየጻፋችሁ ላይ ስለሆነ በመጀመሪያ የተከፋችሁ ይቅርታ ጠይቃችኋለሁ። በዚህ አጋጣሚ ማለት ነው። ሌላው እንግዲህ አዲሱ ቤት ብሩክና ሀይሚ ከገቡ በኋላ በጣም ፍቅር በፍቅር ሆነውልናል። ከእለት ለት የሚያሳዩን ነገር በጣም ደስ የሚል ነው። ለተመልካቹም ለኦዲንሱም ሰላም ያለው ነገር ነው። ሙሽዬም እንዳያችሁት በትላንትናው ሰርግ ደስታዋን ገልጻለች። እንግዲህ ብሩክና ሀይሚ ወደፊት ከአሁን በኋላ ደግሞ ሀይሚ እንድታደረግ የምፈልገው ነገር ልናገር ካረገችን ልታደርግልን ምን ችግር አለው? የብዙዎቻችሁ ምኞት ላይሆን ይችላል አላቅም ይሄ እኔ ያው ክርስቲያን ስለሆንኩኝ ነው መመኘው አሁን ጾም ነው እሁድ እሁድ ማለት ነው ጠዋት እንስታ ብሩኬን ቀስቅሳ ነጠላ ልብሳ ቤተክርስቲያን ሄዳ ከዛ ተመልሳ መጥታ ፈንድሻ ፈንድታ ቡና ፍልታ በቃ ነቤኪ አሉ ያግዟታል ፏ ቢሉ ምን ይመስላችኋል ቤተሰብ ሁሉ እሁድ ውድ ቤተክርስቲያን ቢሄዱ ማለት በተለያየ እምነት ያላችሁ ሰዎች ቅር እንዳይላችሁ ሽ ማንም ሰው በእምነቱ እምነት ነው ይሄ ቅር አይላችሁም ብዬ ተስፋ አደርጋለሁ። ምክንያቱም ይሄ ራሴ የማምንበት ነገር ስለሆነ እነሱም ደግሞ እያመኑበት ስለሆነ ነው። ቪዲዮ እንዲህ ሲሰራ ደስ ላይላችሁ ይችላል ብለውም ሊያስቡ ይችላሉ። አላቅም፣ ብቻ ግን ሊያስቡም ይችላል። ይሄ የእኔ አመለካከት ነው። ባይዘወይ፣ በነገራችን ላይ ማለት ነው እና ነገር ግን ግን ይሄ ልል የቻልኩበት ነገር አንደኛ አሁን ያላቸው ሰላም ራሱ ዩቲዩብም ሰብስክራይቡም እየሄደ ነው። ይታውም ቆንጆ ነው። ሰው ተጣልቶ ሌላ ዝባዝንኬ ውስጥ ከመግባት ከእለታት እለታት እንደዚህ አይነት ፍቅርን ማጎልበት ከፈጣሪ ጋራ፣ በተለይ ደግሞ በቃ ቤተክርስቲያን እንደዚህ እየሄዱ ጸሎት እያደረጉ እንትና እንዳለው ሀብ እንዳለው ሰይጣንን አለመሳብ የሰው ወሬ አለመስማት ሁሉ ጊዜ በቃ ፈጣሪያቸውን አምነው እሁድ እሁድን ቤተክርስቲያን እየሄዱ እሁድ እሁድ እንደሆንም አንድ አንድ ዩቲዩብ የሆነ በቃ የሆነ ወይ በአራት ልጆቹ ስም ብቻ በሆነ ነገር እሁድ እሁድ ብቻ የሚመጡበት ይከፈት ብለን ነበረ። ያው አልተመቻቸው መሰለኝ አልከፈቱም። እና እንደዚህ አይነት ነገር ቢሄዱ ቤተክርስቲያን ቢሄዱ እሁድ እሁድ፣ ከዛ ሲመለሱ ቤታቸው ቡናቸውን አፈልተው ፏ ቢሉ እርካታ ደስ ይላል። ሰይጣኑም ካጠገባቸውም ከቤታቸውም ይርቃል። ሀይሚና ብሩኬን የሚያነጫነጭ ሰይጣን ማለት ነው። ሀሳቤን ከወደዳችሁት ጥሩ ኮመንት ጻፉልኝ። እንደነገርኳቸው ነው። የሌላ እምነት ቅር እንዳይላችሁ፣ ቅር አይላችሁም ብዬ ተስፋ አደርጋለሁ። ማንም ሰው ያመነበት ነገር ያው የምታምኑ ለምታምኑበት ነገር ትሞታላችሁ። ከእሳት የሚያወጣችሁ ነው እምነት እምነት ነው እና የፈለገ ነገር ቢሆን ቅድሚያ ለእምነት ነው ቦታ የሚሰጠው። እና እዚህ መግቢያ ላይም ደግሞ በጥሩ ሁኔታ ሃይሚ አለ ብሩክ፣ ብሩክ አለ ሃይሚ እንዴት ይኮናል ብሎ ምርጥ የነጠላ ዜማ አውጥተውላቸዋል። የራሳቸው ጓደኞቻቸው ናቸው መሰለኝ እንግዲህ፣ ቲክታክ ላይ ነው የማውቀው ይሄን ድምጽ ማለት ነው። እና ብቻ በጣም ደስ የሚል ቆይታ ነው። አሁን አዲሱ ቤት ከገቡ የምናየው ነገር ፈጣሪ ያዝልቃቸው። ሁላችሁም እንደ አድርጉላቸው። እኛም እንጸልይላቸዋለን። እናንተም ደግሞ ብርታት እንዲሆናቸው ፈጣሪ ያሰባችሁ ስኬታችሁ እንዲሳካ በበለጠ በተቻላችሁ መጠን አሁን ጾም ነው። እሁድ ተነስታችሁ ጠዋት ጠዋት ሃይሚ ባልሽን ቅስቅስ አድርገሽ ቤተክርስቲያን ሄደሽ ከዛ ተመልሰሽ ሻማሽን አብርተሽ በቃ ፏ ያለ ቀን ይሆናል በዛውም ማለት ነው። እና ኑሮ ሲመሰረት በቃ እንደዚህ ነው። ሁሉ ነገር ቀለል ይላችኋል። በሁሉ ነገር በፈጣሪ አስቀድማችሁ ስትጀምሩት ሁሉም ነገር ቀላል ነው። ለጠላት ቦታ ለመስጠት ነው። ከዚህ እዚህ የደረሳችሁ እንደ ማንኛውም ሰው። በሃይሚና በብርኬ ደስ የሚለኝ ነገር ማለት ነው። በሃይሚ በኩል በተለይ ተጽዕኖ፣ የቤተሰብ ተጽዕኖ የለም፣ በጣም ደስ ይላል። ምክንያቱም ቤተሰቦቿ በጣም የገባቸው ናቸው። በቃ በፍቅር የሚያምኑ ቤተሰብ ነው። እንደዚህ አይነት ልጁን እንትን የሚለው ማለት ነው። ወንድ ወንድ ነው፣ ችግር የለም። የፈለገ ነገር ቢሆን ወንድ ልጅ ወንድ ነው። ሴት ግን በእንዲህ መልኩ አንድ ቀን እንኳን ስለ ቤተሰብ ኮሽታ ሳይኖር አይደል ነው። አላውቅም፣ እንግዲህ እኛ በምናየው ልክ ነው የምናወራው። ከካሜራ ጀርባ ካለ ከሌለ አናውቅም። ደግሞ ጋሽዬ ፈታ ያለ ሰው ነው። ከካሜራ ጀርባ እንዲህ ይኖራል ብለን ብዬን ያላስብም። አላውቅም። እና ይሄ የእህቴ ወንድም የነሱ ሌላ ጉዳይ ነው። ሌላ ታሪክ ነው የነሱ። አንዳንዴ እኮ እሷ ትንሽ ሆናም እኮ እነሷ ስትቀየር ታላላቆች እዛው ቦታ ላይ ካሉ ደስ የማይላቸው ሰዎች አሉ እኮ አሁን በዚህ ዘበን ላይ ማለት ነው። እህቴናትና የለፍላት ረ ወፍ የለም ወንድሜ ነውና የለፍላት ወፍ የለም። ከስንት አንድ ነው የሚተሳሰበው ማለት ነው። እና ዋናው የእናት አባት ፍቃድ ነው። ጋሽዬ ደግሞ እንዳያችሁት ብሩኬን በክብር ነው የተቀበለው። የሀይምዬ እናት አይታችኋል፣ ብሩክን በክብር ነው የተቀበለው። ሙሽዬማ በቃ እኔ ወዳት አለው እንኳን ልጅን ሰበሰበችልኝ ብላለች። እውነት ሲታሰብ እኮ ምን ምን ይታወቃል በአሁን ሰዓት አዲስ አበባ አንድ ማቶን ሴት ጋር ወድቆ ብሩኬ እንደምታዩት ብሩክ እንደሆነ በጣም ሲበዛ የዋህ ነው። በቃ እና ብቻ እግዚአብሔር ለእግዚአብሔር ሲወዳችሁ አሳልፎ ለበላተኛ አይሰጣችሁም። የእናቱም ጸሎት ጥሎ አልጣለውም። ብሩክ እግዚአብሔር ይመስገን እዚህ ደረጃ ደርሰዋል። ይሄ በስራ በምናምን የሚጎዳዱትን ነገር እነሱ እንኳን ወደኋላ ረስተውታል በይቅርታ። ስለዚህ እናንተም ኦዲንሶች ሰላም መሆናቸው በሃይሜን በኩል በብሩክ በኩል ጥሩ ጥሩ ነገር በቃ የጨረቃ ፋሚሊ ትለያላችሁ። በቅጣት እንኳን ብሩኬ ሲቀጣ ጨረቃ ፋሚሊ ትለያላችሁ በሉ እያለ ነው የሚቀጣውና ከዚህ በላይ ደግሞ የጨረቃ ፋሚሊዎች ፍቅራቸው በቃ እንዴት ልበላቸው እንደዛ ብለው ኩርት ብለው እንዲናገሩ ኩራት ሆኗቸው በቃ ከምንም በላይ ከምን በእናንተ እንደሚኮሩ ኩራት ለራስ ነው፣ ሁሉ ጊዜ ማለት ነው። ማንም ሰው ተለውጦ ማየት በዙሪያቸው ያሉ ሰዎችን እንዲያድጉ የምታደርጉት ጥረት በጣም ደስ ይላል፣ እውነት ለመናገር ማለት ነው። እና በዚህ ልክ በቃ የማዳም ቅመሞች በጣም የዋህ ናቸው፣ በገንዘባቸውም፣ በጉልበታቸውም በሁሉ ነገር የሚባለውን ነገር እኔ በዚህ በአጭር ጊዜ ውስጥ በጣም ነው ያየሁት። በጣም ብዙ እንግዲህ እነሱ ምንም የሚያገኙት ነገር የለም ምንም በዛ ስልካችሁን፣ እንቅልፋችሁን እተው ምናምን በቃ ላይ ብላይ ቁጭ ብለው ብቻ ፈጣሪ ጠብቃችሁ። ወዳችኋለሁ። አመሰግናለሁ ባይ